እንግዲህ የነገው ዕለት ማለትም ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም የልደት የበዓል ቀን ነው። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል የልደት ቀን በሰላም አደረሳችሁ። ታዲያ ይህንንም መሰረት አድርገን እኛም በዓለም ሀገራት ወይንም ደግሞ ከኢትዮጵያ ውጭ ያሉ ሀገራቶች በተለይም በራሽያና በግሪክ እንዲሁም በህንድ የእመቤታችን የቅድስት ድንግል ማርያም የልደት በዓል እንዴት ይከበራል? በኢትዮጵያ ሀገራችንስ እንዴት ባለ መልኩ ልናከብር ይገባል? እየተከበረስ ያለው በምን አይነት መልኩ ነው? የሚሉትንና እኛ ኢትዮጵያውያን በተለምዶ የምናደርጋቸው ነገር ግን መደረግ የሌለባቸው በቅድስት ቤተ ክርስቲያናችን የሚከለከሉ በግንቦት ልደታ የምናደርጋቸው ጉዳዮች አሉ። እነዛ ምንድን ናቸው? የግንቦት ልደታን እንዴት እናክብር? እንዲሁም የግንቦት ልደታ በዓልን ስናከብር ለምን በደጃፍ ላይ እናከብራለን? የሚሉትን እያንዳንዱን ጉዳዮች በጥልቀት ልንዳስስላችሁ ዝግጅታችንን ይዘን ቀርበናል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን፣ እንደምንሰነበታችሁ እንዴት ቆያችሁልን? ሰላምና ጤና ለእናንተ እየተመኘን ወደ ዝግጅታችን እንግዲህ ሁላችንም እንደምናውቀው በኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን ግንቦት አንድ ቀን ወይም የግንቦት ልደታ የመቤታችን የቅድስት ድንግል ማርያም የልደት በዓል የሚከበርበት እለት እንደሆነ ይታወቃል። ታዲያ ይህም እለት ቅዱስ ኤፍሬም በውዳሴ ማርያሙ መቤታችን እንደገለጻት የመመኪያችን ዘውድ የንጽህናችን መጀመሪያ ያላት ወላዲታ አምላክ መቤታችን ቅድስት ድንግል ማርያም የተወለደችበት እለት ነው። ነቢይ እግዚአብሔር ኢሳያስም ስለመቤታችን ቅድስት ድንግል ማርያም እንዲህ በማለት ተናግሮ

ድንግል ትጸንሳለች ወንድ ልጅም ትወልዳለች። ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 ላይ። ታዲያ እንደዚህ ብሎ ትንቢት የተናገረላት ያቺ ድንግል ማርያም በዚች ዕለት በግንቦት አንድ ተወልዳለች። ልበ አምላክ ቅዱስ ዳዊትም ይችን ቀን ወይም መቤታችን ቅድስት ድንግል ማርያምን እንዲህ በማለት ይገልጻታል። የወርቅ ልብስ ተጎናጽፋ ንግስቲቱ በቀኝ ትቆማለች። መዝሙረ ዳዊት ምዕራፍ 44 ከቁጥር 9 ላይ። ታዲያ ቅዱስ ዳዊት እንዲህ ብሎ የተናገ ናገረላት ንግስት የተገኘችበት ዕለት ግንቦት አንድ ናት። ታዲያ እመቤታችን ቅድስት ድንግል ማርያም የተወለደችበት ስፍራ ሊባኖስ የተባለ ተራራማ ሀገር ሲሆን በሊባኖስ ስለመሆኑም አስቀድሞ ጠቢቡ ሰለሞን እንዲህ በማለት ገልጾታል እቴ፣ ሙሽራኤ ከሊባኖስ ተራራ ንኢ እያለ መቤታችንን፣ አውድሷታል። ስለመሆኑም የቅድስት ቤተ ክርስቲያናችን ሊቃውንት ይህንን ትንቢት ሲያስረዱ ትንቢቱ ሲፈጸም ቅድስ ድንግል ማርያም ግንቦት አንድ ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋ ስጫም መቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረውም ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰለሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሯታል። በዚህ መሰረት እንግዲህ የእመቤታችን የቅድስት ድንግል ማርያም ልደት በመባል የሚታወቀው ይህ ልደተ ማርያም የኢየሱስ ክርስቶስ እናት ልደት በመባል መስከረም ስምንት ቀን በብዙ የዓለም ሀገራት እንደሚከበር አውቀናል። በዚህም በዚህም መሰረት እንግዲህ ይህ የእመቤታችን ልደት በሀገረ ህንድ እንዲሁም በራሽያ እንዲሁም ደግሞ በሀገረ ግሪክ በተለያዩ የአከባበር ስነ ስርዓቶች ይከበራል። በሀገረ ግሪክ የእመቤታችን የቅድስት ድንግል ማርያም የልደት በዓል በግሪክ ኦርቶዶክሳውያን ቤተ ክርስቲያን የእግዚአብሔር እናት መወለድ ልደት በመባል የሚታወቅ ሲሆን በየዓመቱ መስከረም ስምንት ቀን የሚከበር ይሆናል። ይህ አከባበርም የሚጀምረው ከበዓሉ ቀልብ በፊት በነበረው ምሽት በመለኮታዊ ቅዳሴ እንዲሁም በተለያዩ የጸሎት ስነ ስርዓቶች ሲሆን ከዛም በተጨማሪ ደግሞ በጠዋት ወይንም በነጋታው ደግሞ ይህ አገልግሎት ከመለኮታዊ ቅዳሴ በፊትና ከቅዳሴ መጽሐፍት፣ ዝማሪዎች፣ እንዲሁም ጸሎቶች ንባቦችን አካቶ የበዓል ስነ ስርዓቱ ይቀጥላል። የዘፍጥረት፣ የህዝቅያዝ፣ የምሳሌ፣ የሉቃስና የፊልጵስዩስ ምንባቦችን ጨምሮ ለእያንዳንዱ አገልግሎት የተወሰኑ የቅዳሴ መጽሐፍት ንባቦች ጥቅም ላይ ያዋሉ። ይህ የባህል ቀን እንዲህ ባለ መልኩ በሀገረ ግሪክ ሲከበር ይውላል። እንዲሁም በማህበረሰቡ ዘንድ ደግሞ ህብረተሰቡ ወደ ቤቱ ከተመለሰ በኋላ የተለያዩ ኬኮችን፣ አበባዎችን በእመቤታችን በቅድስት ድንግል ማርያም ሐውልቶችና ምስሎች ዙሪያ በማስቀመጥ ኬኮችን በማዘጋጀት ከህብረተሰቡ ጋር ከጎረቤት ጋር አንድ ላይ በመሆን የእመቤታችንን ልደት ያከብሩታል። እንዲሁ የእመቤታችን የቅድስት ድንግል ማርያም የልደት ቀን በእነዚህ ሀገራት ብቻ አያበቃም። ወደ ሀገረ ህንድም ተጉዘን በሀገረ ህንድም እንዲሁም የእመቤታችን የልደት ቀን በተለየ መልኩ ይከበራል። በጎሃና በህንድ አንዳንድ አካባቢዎች ደግሞ የስርዓቱን ሁኔታ የሚገልጹ የተለያዩ ጽሁፎች እንዲሁም ደግሞ ስለ እመቤታችን ታሪክ የሚያስረዱ የተለያዩ ነገሮችን በአብያተ ክርስቲያናት ውስጥ በማሰራጨትና የበዓል ምግቦችን ወይም ቴነሙራ በቤት ውስጥ እያዘጋጁ የመቤታችንን ልደት ያከብሩታል። እንዲሁም በጎዋና በሌሎች የህንድ ክልሎች ውስጥ ደግሞ በዓሉ እንደ መኸር በዓልም ይከበራል። የበዓሉ ቀን ምሳም በተባረከ እህል ላይ ያማከለ ነው በማለት ያምኑበታል። በተጨማሪም ደግሞ በአብያተ ክርስቲያናት በሚገኙ በእመቤታችን ቅድስት ድንግል ማርያም ስዕል አድኖ ወይም ሐውልት ዙሪያ አበባ በማቅረብ እና የተለያዩ ነገሮችን በማድረግ የተለያዩ ማስዋቢያዎችንም በመጠቀም ይህንን ተግባር እያደረጉ ህንዶች የእመቤታችንን የልደት ቀን ያከብሩታል። በዓለም ሀገራት እንዲህ ባለ መልኩ በአንዳንዶቹ ዘንድ በመስከረም ስምንት እንዲሁም ደግሞ በአንዳንዶቹ ዘንድ ደግሞ በመስከረም ሀያ አምስት የሚከበረው የግንቦት ልደታ ወይም የእመቤታችን የቅድስት ድንግል ማርያም የልደት በዓል በኛ በኢትዮጵያውያን ዘንድ ደግሞ የግንቦት ልደታ ወይም በግንቦት ወር የመጀመሪያው ቀን ግንቦት አንድ ቀን ይከበራል። ይህም ታዲያ ይህ እለትና ይህ ቀን ለእኛ ለኢትዮጵያውያን ልዩ እለትና ልዩ ቀን ነው። በቤተክርስቲያን ትውፊት መሰ መሰረትም፣ ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ በማለት በወቅቱ ከቤት የሚወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር እያልን ይህንን ትውፊት በመያዝ በዓሉን ከቤት ውጭ ንፍሮ እየበላን ከወዳጅ ዘመድ ጋር ተሰባስበን እናከብራለን። ሆኖም ታዲያ ይህ በሀገራችን ኢትዮጵያ የሚደረገው የአከባበር ስነ ስርዓት ከሌሎች የዓለም ሀገራት በእጅጉ የተለየ ነው። ነገር ግን በዚህ የአከባበር ስነ ስርዓት ውስጥ በተለያዩ ጊዜያቶች የሚታዩ አንዳንድ አጉል የሆኑ ክስተቶች አሉ። በጎ ነገሮችንም ሰበብ በማድረግ ክፉ ዓላማውን ማስፈጸም የሚፈልግ ዲያብሎስም በማር መሐል መርዝን ከሚረጩባቸው መንፈሳዊ በዓላትም አንዱ የሆነ መጥቷል፣ የግንቦት ልደታ። ታዲያ ይህንንም መሰረት በማድረግ አንዳንድ ግለሰቦች ወይም ደግሞ አንዳንድ የኅብረተሰብ አካላት የእመቤታችን የቅድስት ድንግል ማርያምን የልደት ቀን ሌላ ስያሜ፣ ሌላ አላማ ይዘውበት ያከብራሉ። በድፍረትም ለአድባር ለውጋር ነው ቆሌውን ለመለመን ነው እያሉ፣ ንፍሮ የሚበትኑ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አካላቶች አሉ። እነዚህም በእርግጥ ጣዖት አምላኪዎች ናቸው። እኛም እንዲሁም ቅድስት ቤተ ክርስቲያናችን እንደነዚህ አይነት አሰናካዮችን በመለየት ይህንን ታላቅ በዓል አታርክሱት እያለች ቅድስት ቤተ ክርስቲያናችን ከዚህ በተለየ መልኩ እንድናከብር ትእዛዝን ታስተላልፍልናለች። በበዓሉ ቀን የሚደረጉትን እነዚህን አጓጉል ድርጊቶችና የባዕድ አምልኮችን በእጅጉ የምትቃወመው ቅድስት ቤተ ክርስቲያናችን ይህንን በዓል ይህንን ድርጊት አጥብቃ ትጠላዋለች። ግንቦት ቦት ልደታን ማክበር ያለብንም በእለተ ቀኗ ለአለም መዳኛ ምክንያት የሆነችውን እመቤታችን ቅድስት ድንግል ማርያምን እያሰብን እለተ ቀኑም የእሷ ነውና እርሷን እያነገስን በቤተ ክርስቲያን ተሰብስበን የመጽሐፍ ቅዱስ ቃልን እየሰማን ታቦት እያከበረን የእመቤታችን የቅድስት ድንግል ማርያም ምልጃ እየተማፀንን ሊሆን ይገባል ትለናለች። እንዲሁም በቤታችን በምንሄድበት ወቅትም ነገረ ማርያምን የእመቤታችንን ታሪክ እየሰማንና እየተረዳን ልክ ሐናና ኢያቄም ከቤታቸው ተሰደው በሊባኖስ ተራራ በደጅ እንዳሳለፉት ሁሉ ከደጃ ፈተን እኛም እመቤታችንን እንዲሁም ኢያቄምና ሐናን እያሰብን ያንን ዕለት ልናከብር ይገባል እንላለን። ውድ የጊዜ ሚዲያ ቤተሰቦቻችን እንግዲህ ዛሬ በእመቤታችን በቅድስት ድንግል ማርያም የልደት በዓል ወይም ግንቦት ልደታ ዙሪያ የዳሰስንላችሁ ዝግጅት ያስደመጥናችሁ መረጃ ይህንን ይመስላል። መረጃውን እንደሰማችሁና ጥሩ ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። የግንቦት ልደታን በዓልንም እንዲህ ባለ መልኩ እንድታከብሩ እያሳሰብን የዛሬውን ዝግጅታችንን በዚሁ አበቃል። ለእናንተም ሰናይ ጊዜ፣ መልካም ቀን ተመኘን።